ሲያደርግ እንኳ ኢየሱስ ያለው ማለት ትልቁ ነገር ያንተ ቤተክርስቲያን ነው የአንተ መሳይ ክርስቶስ የሞተ የኔ ህንፃ ይበልጣል የአንድ ምዕመን ህንፃ ይበልጣል። የዳንኤል ኢንተርቪው ላይ ደነገጥኩ በጣም ይሄን ያቋል እሱ ከመንፈሳዊ እውቀት አኳያ ማለት ነው። ይሄ ሁሉ ክርስቲያን የታረደ ህንፃ ስመልሶላችኋል አብይላል ያ አባት በጣም ነው የወደድኳቸው ቆሞስ፣ አባ ጌዲዮ ጥሩ አድርገው ነው ያስተማ በቃ ረስቶት ከሆነ በደንብ ነው ያብራሩ። ትልቁ ህንፃ የአደራ የተባሉበት ያ ነው። አሁን ያልካቸው ሰዎች ምን ሊያደርጉ ነው ታዲያ? አይተሾሙም። አገልግሎት እንዲሰጡ ነው፣ በማናቸውም ነገር እረኛ እንዲሆኑ ነው ለበጎች። የተቆሙበት በጴጥሮስ በጳውሎስ ወንበር ላይ ነው የተቀመጡ። ያ ማለት እኮ ከዚህ በላይ ስራ የላቸውም። በኮብራ የሚሄዱት በቤት የሚሄዱት የጽህፈት ቤቱ ስራ ሌላው ስራ ኤክስትራ ሰከንደሪ ነው። ፍቅር ያን ነገር የሚያደርጉት ይህን አገልግሎት በመስጠታቸው ነው። መሳይ የአዲስ አበባ መስተዳደር ሀገረ ስብከትና ቅዱስ ሲኖዶስ እኮ እየተወዛገቡ ነው በሙስና ጉዳይ ታቃላ አይደለም። የክርስቲያኖች ደም እንደ ጅረት እየፈሰሰ ከህዝብ መቀነት ከሚወጣ ከሙዳየ ምጽዋት በሚወጣ ገንዘብ እየተጣዱ ነው። እኔ ሰዎች እኮ ቁም ሲያደርጉ መሳይ ሞች አለሁ ብለው እኮ ነው ለዚህ አለምጭ አረብ ለዚህ ዓለም እንካት ነው፣ ቆቡን አለመውሰድ ነው። እኒህ አባት ቆቡን አድርገው የደወልክላቸው ከሄዱ ያንቆብ ሲያደርጉ ለዚህ ዓለም ነገር ሙጭ አለው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የዚህ ዓለም ነገር ሊያስፈራኝ አይችልም። ጎሊያድ ሊቆምብኝ ይችላል፣ ዮርዳኖስ ሊያጓራብኝ ይችላል። ነገር ግን ከጎሊያድም ከዮርዳኖስም በላይ የሚያስፈራው የማይታየው እግዚአብሔር ነው። በሚታየው ጎልያድ ድንፋታ አንፈራም የሚል ነገር ነው ክርስትና ያስተማረን። ለዛ ነው እሳቱ ሲነድባቸው እስከ ሰባት ክንድ እነ ሲድራቅ፣ ሚሳቅ አብድናጎም ያሉት ይሄንን ነው። እዚህ እሳት ውስጥ ነው የምከታችሁ ስገዱ እኮ ሲላቸው ሰግደው በሰላም መኖር ይችላሉ። እሳቱ በጣም ያስፈራል። ሌላው ቀርቶ እነሱን ያስገባቸውን ሰዎች ወላፈኑ ገደላቸው። ልክ ነው። ይህ እሳት ያስፈራል። ኃይለኛ ነው። ያቃጥለናል ከሚነደው እሳት የምናመልከው አምላክ ያድነናል። ባያድነን እንኳ ተመልከት መሳይ ትልቅ አባባል። ባያድነን እንኳ በሰማዕትነት እናልፋለን እንጂ አንተ ላቆምከው ምስል አንሰግድም። ለአንተ ጣዖት አንሰግድም። ይሄም ማለት አለባቸው። ለአብይ አህመድ መስገድ የለባቸውም። መስገድ ካለባቸውን አምላካቸው ነው መስገድ። ስጋና እችን የሚገድሏችሁን አትፍሩ። ስጋና ነፍስም በሰማይ የሚያንቃትለው እሱ ፍሩ። ሁለቱንም መግደል የሚችለው ስለዚህ ከሚታየው ጎልያት ከሚታየው የፈርዖን ድንፋታ ይልቅ የማይታየውን አምላክ ፍሩ። ይሄ ነው የተሾማችሁበት። እነ ጴጥሮስ ያደረጉት ይሄን ነው። አቡነ ጴጥሮስ መሳይ እየጠቀሳቸው መትረየስ ነው ፊታቸው የተደገነው። ያስፈራል። ካፉ የሚወጣው የሚበላ የሚገድ ነው። ህይወታቸውን ስጋቸው ማቆየት አልፈለጉም። ነገር ግን ከመትረየሱ በላይ እግዚአብሔርን ፈሩ። ከሚታየው መትረየስ በላይ ስጋዬን ነው መትረየሱ የሚገደኝ ስጋንም ነፍስም የሚገድሩ አምላኬን አቀብሯሉ። እንዲህ አይነት አባቶች ያስፈልጉናል። ገና በቁጣና በምን እየበረገጋችሁ ምን ይደረግ። ምዕመኑ መቼ ነው የምትሟገቱለት? መቼ ነው የምትጮሁለት? እስኪ ይህ ሁሉ ደም ሲፈስ ምንድን ምን እንስማ? እስኪ ቤተ ክርስቲያን ተደፈረ፣ ፈረሰ፣ ምን ተባለ? እየገቡ እንደፈለጉ አደረጉ። ብዙ ነገር ታገስ። ምዕመናን በቢላዋ ሲታረዱ ምንድን ነው የምትሉት? እናንተ ለምንድን ለመቼ ነው የተሾማችሁት? እናንተ ካልተሟገታችሁ ማን ይሟገትለት? ማን ይጩህለት? አሳልፈው ይሰጡትን ብኩልናቸውን ይሸጡትን እነሱን አልናገርም። እንደ ኤሳው ብኩልናቸውን በምስር ወጥ ይሸጡትን፣ በፈርዖን ፍርፋሬ ይሸጡትን እነሱን አልናገርም። አንዴ ሙቋቸው። እናንተ አባቶቻችን በዚህ ልከፈራችሁ ምን ተስፋ አለ? ሌላ ተስፋ እንዴ? ማን ይጠብቀው ይሄን ህዝብ እንዴ? እረኛ የሌለው በግ ከሆነ ህዝባችን ሲሲቲቪ ሪፖርተር። ከዚህ ውጭ ደግሞ ከአንዳንድ ኤንጂኦዎች ጋር ከሚሰራቸው ከዚህ ውጭ ምንም ነገር የለም። ይህ ሰው በአመት እንኳ መቶ ሺህ ዶላር የሚያገኝ አደል። ነገር ግን በአንድ ጀንበር ሚሊየነር ሆነ። መሆንም ብቻም ሳይሆን ከከተማዋ አስተዳደር በሺ አበት ሺህ አካባቢ ካሬ ይመስለኛል እንዲያውም ለቴሌቪዥን ጣቢያ ተብሎ የተሰጠው የታደለ ያንንም አልጀመረም። መሬቱን ይሽጠው ይለውጠው የምናውቀው ነገር የለም። የሰው በአንድ ጀንበር ሸጦታል፣ መሬቱን ሸጦታል፣ መረጃው አለ። ቴንክዩ አስታወስከኝ። የሰው እንግዲህ ይሄ ነው ኢንሴኩሪቲውን በራስ አለመተማመኑን ራሱ የምታውቀውና ራሱ ያን ፍርሃቱን ሲገልጸው የምታየው ብዙዎች ከጠቅላይ ሚኒስትሩ ጋር ወይም ከከንቲባ ጋር ጓደኛ ስለሆንኩ ነው ያሉ። ፋክት ይህን ሰው ከአምስት ዓመት ስድስት ዓመት በፊት አናውቀውም። እንደ ማንኛውም ሪፖርተር ነው የምናውቀው። እኛም የውጭ ኮረስፖንዳንት ሆነን አገልግለናል። አንተም ታውቀዋለህ፣ ሰርተሃል። በዓመት እንኳ መቶ ሺህ ዶላር እንኳን አታገኝም ይመስለኛል። ሰባ ሺህም የምናገኝ አይመስለኝም። በወቅ ያም ቢሆን ሚሊዮነር የሚያደርግ አለ እናቆዋለን። በአንድ ጀንበር ወያኔ ሚሊዮነር ያደረገቻቸው ነበር። አዲስ አበባ ላይ በአንድ ጊዜ ሆቴል የገነቡ ሚሊዮነሮች ተፈጥረው ነበር። ዛሬም ብልጽግና ላይ የምናያቸው እንደ ግሩም ጫላ አይነቶች የዛ ግልባጭ ናቸው። የነቱ የቋንቋ ብቻ የጊዜ ብቻ ብዙ ነገሮች አምፓክ ማድረግ ይቻላል። እዚህ ላይ አንድ ሀብቱን እንደፈጠረው የሚለው ነው። ግሩም ጫላ ከአምስት ዓመት በፊት ከሪፖርተርነት በዘለለ የሚሰራቸው ነገሮች የሉ። ምናልባት አንዳንድ ማናችንም ከምንሰራቸው ቁጥራጭ ኤንጂዎች፣ ፕሮጀክቶች፣ ትራንስሌሽን ስራዎች ናቸው። እነሱ ደግሞ ከለታዊ ፍጆታ የሚለው አይደሉም። ነገር ግን ባለጊዜነት ፈጠረለ መሬት እንደ እንደልቡ ማግኘት ጀመረ። መሬት እንደ ልቡ መቸርቸር ጀመረ። ሶ ያንን ሴኩሪቲውን ማሳያ ደግሞ መንገድ መገለጫዎች አሉት። ያን ሀብትህን አጉልተ መናገር መቻል፣ በጥረት እንዳመጣኸው መናገር፣ ልክ አሁን ከሰሞኑ እንደምታያቸው የሞቲቬሽናል ስፒከር ወይም የማነቃቂያ ንግግር እንደሚያደርጉ አይነት ሰዎች ነው ሆኖ፣ ቢያንስ ቫሊዴሽኑን ይፈልገዋል። ይህ ሰው ደግሞ ወጥቶ ወርዶ እንዳላገኘው ያውቃል። በጠቅላይ ሚኒስትሩ ድጋፍ እንዲሁም በከንቲባ እንክብካቤ ያለ ሰው መሆኑን ያውቃል። ይህ ስራ ከወደቀ ያ ሀብት ጥያቄነት አለ። ምክንያቱም የትኛውም ሀብት እንዴት ፈጠርከው የሚለው የሚመጣ ጥያቄ ነው። እንዲህ አይነት ኃይለ ቃል ከኃይሌ ገብረስላሴ አሰማ ወይም ከቀነኒሳ በቀል አሰማ? ለምን ፖለቲካ አመለካከት ስለሌላቸው ነው አይደለም። ቀጥላቸው ኃይሌ የራሱ ፖለቲካ አመለካከት አለው፣ ቀኒሳም የራሱ ፖለቲካ። ሀብትን በተመለከተ ግን የምትጠረጥራቸው ሰዎች አሉ። በድካማቸው በላባቸው ያገኙ። ምንም የፖለቲካ ልዩነት ቢኖር ኃይሌን በማጭበርበር ልትጠረጥረው አትችልም፣ ቀኒሳ በቀለን በማጭበርበር ማለት፣ የፖለቲካ አመለካከት ልዩነት ነው ብቻ።። That's why እንዲህ አይነት ትዕቢት በእንዲህ አይነት እልህ በእንዲህ አይነት የበታችነት ስሜት ሲያወራ አሰባቸው። የሀብት ሀብትን አስፈላጊነትን ሊነግሩ ይችላሉ። ሀብት ያለው መከበር አለበት። ጥረ ግረ ካገኘ ያል ሊነግሩ ይችላሉ። ምክንያቱም እንዴት እንደሚያገኙ ስለ በዚህ ሲ ኃይሌ ስታነሳ ወይም ቀለኒሳ ሀብቱን እንዴት ፈጠረው እንዴት ጠበቀው እንዴት አስተላለፍ ክብለት ታይ ንጹሕ የሆነ ነገር ማንነት ይህ ሰውዬ ይህን ጥያቄዎች መመለስ አይችልም። ስለማይችልም ነው ያን ፍራቻው መደበቅ መቻላል ቁጣውን ደግሞ ማላይ ማንጸባረቅ አለበት ዲያስፖራው ላይ ምክንያቱም ዲያስፖራው ማለት ለሱ ጸረ አብይ ብቻም ሳይሆን ነገ አብይ ቢወርድ የነ ሀብት እንደሚያሳጣው ይሄን ማንነቱን እንደ ዜሮ እንደሚያስገባው ያቀ ያፍራቻው ነው። ያ ኢንሴኩሪቲ ነው ማለት። ሌላው እንደ ጋዜጠኝነት ጋዜጠኛ ነኝ ብሎ እራሱን የሚናገር ነው። ጋዜጠኛ ደግሞ አንድ ነገር ከሚጨነቅለት ነገር ቢኖር የመናገር ወጥቷል ሴት መናገር ማለት ላይ መጻፍ መናገር መብት ነው። እሱ እየነገረን ያለው መንግስት ምንም የሚያደርግ ምንም ይህን መንግስት ከመደገፍ ውጪ ያለ ነገር ተቀባይነት የለውም። ስለዚህ ሰላማዊ ሰልፍ መውጣት እንደ ስርዓትነት ነው የቆጠረው ወይም ስርዓቱን እና የእሱን ግብረ አበሮች ጥቅም ከመቃወም ጋር ብቻ እያይዞ ነው ከመብት የሚለው እንደ ጋዜጠኝነት እንኳ ፕሪንስፕሉ እንዳልገባው እንዲህ አይነት ወንበዴዎች አጭበርባሪዎች ታያለ። በጋዜጠኝነት ስም ብዙ ነገር ተሰርቷል። እኔም አንተ የምናቃቸው ነገሮች አሉ። እንዲህ አይነት ወንበዴዎች ቀን ሲመጣ ነው የምታያለው። ኢቨን እንኳ የሚሰራበትን ጋዜጠኝነቱን እንኳ ክብርና ማዕረግ የማይጠብቅ ነገር ሰዎች መናገር መብት ማክበር የአንድ ጋዜጠኛ መርሁ ነው። ሌላ ምን መርህ ይኖረዋል? የዜጎችን የመናገር የመምረጥ የመጽሐፍ እንዲህ መሰረታ የሚባሉ መብቶችን ማክበር ነው። አንድ ጋዜጠኛ ጋዜጠኛ የሚያስብልህ ነገር አንዱ ያ ነው። እናንተ በልዩነት ማውራት እንችላለን። በጋዜጠኝነት መር ውስጥ እናንተ መስራት የምንችለው በዛ መልኩ ስለሆነ መብት ነው መናገር። እኔም እናገራለሁ፣ አንተም ትናገራለህ። በልዩነታችን መውጣት እችላለሁ። ያን እንኳ ፕሪንስፕል መረዳት የማይችል ጅምር ጆሊ ነው። ምናልባት ይህን ቃል የሚመጥነው አይነት ከሆነ ማለት ነው። እንግዲህ ሌላው በአጠቃላይ የእንዲህ አይነት ሰዎች የሚያሳዩን የስርዓቱን መፍረክረክ ነው። ምክንያቱም ፍራቻውን ታያለ። በጩኸት ውስጥ በንዴት ውስጥ ፍራቻው ነው የሚታይ። ምክንያቱም ያልጠበቀው ከጓደኞቹ ለይቶ ያወጣው በአንድ ጀንበር ሀብታም ያደረገው እንድ፣ ደግሞ እንዲህ እንደ ልቡ እንዲሳደብ እንዲናገር ያደረገው ስርዓት አለ። ይህ ስርዓት በቋንቋና በዘር ላይ ያማከለ ስርዓት ነው። ባለሀብቶችንም የሚፈጥረው በዘርና በቋንቋ መሰረት አድርጎ ነው። ስለዚህ ያንን ስርዓት በናድክበት ወቅት የግሩም ጫላን ማንነት ወሰድክበት ማለት ያ ያስፈራዋል። ያ ነው የሚያስቃጀው፣ ያ ነው በፍርሃት እንዲህ እንዲናገር ቁጣውን፣ ትመለከታለህ ግን አት ሰም ታይም ፍራቻውን ትመለከታለህ፣ አለመረጋጋቱን። ሰው የአብይ መኖር የግሩም ጫላ መኖር፣ የከንቲባዋ መኖር የግሩም ጫላ ለግሩም ጫላ መኖር ምክንያት ነው። እነዚህ እነዚህ የሚመሩ ስርዓት መወገድ ማለት ግሩም ጫላ የሚባል ፒክቸር ውስጥ አይኖርም። ፒክቸር ውስጥ ብቻ ለመኖር ብቻ አይደለም፣ ነገ ከወንጀለኞቹ አንዱ ተጠያቂ ነው። ምክንያቱም ይህን ሀብት እንዴት ፈጠ ምክንያቱም በዘመድ አዝማድ በጥቅም መሬት አግኝተሃል። ምክንያቱም ከአንተ በፊት ቀድሞ የመጡ ባለ ሀብቶች አሉ ጥረው ግረው ሀብታቸውን ኢቨን እየተቀሙ ያሉ ዜጎች ባሉበት ሀገር አንተ በባዶ ሜዳ ተነስተህ ሀብት ፈጥራለህ። የኢትዮጵያ ህዝብ እኮ ከሀብታም ጋር ችግር የለበትም። ሀብታምን ያበረታታል፣ ሀብታምን ያደንቃል። በግጥሙ በስነ ቃሉ እኮ ሀብታምን ማድነቅ እኮ ጀስት ውበትን እንደምናደንቀው ነው። ችግር የለበትም ኢትዮጵያ ሚንቅህና የሚጠየፍ የኢትዮጵያ ህዝብ እኮ እንዲህ እንደ ግሩም ጫላ ስታቸው ነበረው እንደዚህ አስመስለ ልክ በራስህ ጉልበት በራስህ ጥረት በራስህ ድካም ሀብት የፈጠር አስመስለ ስታወራ ኢትዮጵያ ህዝብ የሚጠየፍህና የሚቃወም ግሩም ያልገባው ግን ስርዓቱም ነው የኛ ጥያቄ። ምክንያቱም ግሩም እንኳ ተረጋግቶ እንዲኖር ያላደረገው ስርዓት ነው። ግሩም በስርዓቱ ሀብት ፈጥሮ ቢሆን፣ ግሩም ህጋዊ በሆነ መንገድ ሀብት ፈጥሮ ቢሆን እንዲህ ጮኸ አይናለ እንዲህ የቁም ቅጀታ አይቃዥም ነበር። ለዚህ ነው እንዲህ አይነት ትግል ለእኛ ብቻም አይደለም ለራሱ ለግሩም ነው ነው የቁም ቅዠት እንዳይኖር፣ ጀስት ያም የሚወደውን ስራ ከሆነ ጋዜጠኝነቱ ዛው ላይ ፎከስ እንዲያደረግ ተሰው ጦር እንዲያንጸባረቅ እና እንደው የተረጋጋ ህይወት እንዲኖር ያለ አቅሙ የተሸከመው ማንነት አለው። ምክንያቱም ያለ ትጋቱ ያለ ጥረቱ የያዘው ሀብት ጫንቃው ላይ ሸክምን የሆነበት ደስታ ላመጣለት ፊቱ ላይ የምታየው ያን መረበትበት ነው፣ ያም ፍራቻ ነው። ስለዚህ ዲሲ ላይ ተቃውሞ መውጣት ለሱ ፍርሃትን የሚያጨርበት ነው። እንጂ የዜጎች የመናገር መብት መሆኑን አይደለም። ዜጎች አዲስ አበባ ላይ መውጣት ቢችሉ እኮ ዲሲ ላይ ለምን ትወጣለህ? ለንደን ላይ ለምን ትወጣለህ? ዜጎች መናገር ስለማይችሉ ማን ነው የመናገር መብታቸው ስላልተከበረ፣ አደባባይ ላይ መውጣት ስለማይችሉ ነው። ሰዎች ዩቲዩብ ላይ እኛ የምናወራው ዲሲ ላይ ሰው ወጥቶ ኮንግረስ ላይ የሚጮኸው ስራፈት